የዛሬ ቪዲዮን አይተሽዋል? አይቸዋለሁ። ለማን ነው አሰብኩሽ ብዙ ለመንኩሽ። በጣም ተይኩራ ተይኩራ ጊዜ ስጪን ለፍቅሬ ማጸፋተይ ተይኩራ

ምክንያቱ ምንድን ነው? ጀስት ጓደኛ መሆን አንችልም እንዴ? ለምሳሌ አንቺ አንድ ነገር ልንገርሽ፣ እኔ ከሌላ ሰው ጋር ማወራው የምትጮታው ነገር አለ። የኔን ወሬ ታውቂዋለሽ። ለምሳሌ አንቺ ሆነስትሊ ስፒኪንግ እጡትሽ በጣም ነው የሚያምረው። አሁን አሁን የት ነው የምትኖሪው? አልፈልግም። ዱባይ። አሁን የት ነው የምትኖሪውማ? ዱባይ። አይቼ ዱባይ፣ አይቼ ዱባይ፣ እንደት ና እግዚአብሔር ይመስገን። የዛሬ ቪዲዮ ይህን አይተሽዋል? የዛሬ ቪዲዮ ይህን አይተሽዋል? አይቼዋለሁ። ለማን ነው? ለአንቺ

አዲስ ጠብሼ ነው ቂቤው ለቀቀ። ምኑ ጥርስሽ በጣም ነው የምወድልሽ። ስትስቂ ግን አይንሽ ቻይና ይመስላል። ደህና ነሽ ግን፣ ሳምንትሽ እንዴት ነበረ? ሳምንቴ ቆንጆ ነበረ። አንተ ጋስ አሪፍ ነበረ ለምንድን የምትወጂው እንደ ስሚ ሁሉንም ወዳልኝ ትበነስ እዚህ ጋር ሁሉንም ሰው ወዳለኝ ሞንቻው ሁሉንም ሰው እንደምትወጂው ነው የምትወጂው አንተ ደግሞ በተለይ ስለማውቅህ በተለየ መንገድ ወድሃለሁ። የምር ተወጂኛለሽ። በራው ወድሃለሁ። መቶ ሺ ብር አወድርኝ። የለኝማ መቶ ሺ ብር። በብር ነው አንተ የኔን ፍቅር እንትን የምትለው። ብር ከሌለ ታዲያ ፍቅር ምን ይሰራል? አዎ፣ አዎ፣ ብር ከሌለሽማ አንቺም ሰው እንዲወድሽ መጠበቅ የለብሽም እራስሽ እና መጀመሪያ፣ ብር የሌለው ሰው ማለት እራሱን አይወድም ማለት ነው። ራሱ የሚወድ ሰው ብር ይኖረዋል ግዴታ። አይ እኔ እኔ እኔ ብር የለኝም ግን ወደፊት ብር ይኖረኛል። ጭራሽ አሁንማ አውጣለሁ እኮ ጭራሽ። ብር ካለሽ እሺ። አይ ጥሩ አይጫው ደግሞ ሲያንቀለቅለኝ ምረ ምረ ቀዋቆች አለ ሊጽፍልኝ ነው። ኮሜንት ታይ እርስ እኔ የምልሽ ከአህያና ከሜዳ አህያ የምትወጂው ምንድን ነው? ሜዳ አህያ ዜብራ ያለባት ነጫ ነጫ ምንድን ነው? ቀይስ ዜብራ ዜብራ ማለት አህያ፣ ዜብራ ዜብራ ያለበት ነች። አህያ ዜብራ ዜብራ ምንድን ነው? ዜብራ ምንድን ነው? ቆይ ዜብራ ምንድን ነው? መንገድ ነው። ዜብራ መንገድ ነው። ኦኬ፣ የሜዳ አህያ?

ሽናንሽ ሰላም ዳር ይበቅ የጫትና የሴትም የለበትም። ጫትና መጠጥ እና ታዲያ ምንድን የሌለበት ጫት መጠጥ የሴትም አለበት አልሽ። እኔ እ የሴት የለበት ምን ማቀኔ ከኔ ጀርባ ካለበት አላውቅም። የሚገርም ነው። እግዚአብሔር ሱሰኛ ሰው ራሱ ፍቅረኛ እየያዘ ነው። እኔ እኔ ልጅህን ሰርቶ የሚገባው ሰርቶ የሚገባ ልጅ ፍቅረኛ ይነሳ። እሺ፣ እና በምንድን ነው ታዲያ መጨረሻ ጠላችሁ? በቤተሰብ ብቻ፣ በቤተሰብ ብቻ ከዛ በመጨረሻ በቃ እኔ ቤተሰብ ስለማይፈቅድልኝ ከአንተ ጋር መሆን አልችልም፣ ምናምን ስለው ጊዜ ለምን ምናምን ሲለኝ፣ ከዛ አውቄ ሌላ ፍቅረኛ አለኝ፣ ከዚህ በፊት አንተ አብረን ሳንሆን ያስኩት ፍቅረኛ ነበረኝ አልኩት። እና ተፋተውት ማለት ነው? ተፋተው። ከሱ ሌላ ፍቅረኛ ይዘሽ አታውቂም? ከሱ ሌላ እሱ ነው የመጀመሪያሽ? አዎ ከባድ አይደል? ታዲያ መጀመሪያ ያሽን እንትን ማድረግ መተው በጣም ከባድ ነበረ፣ ግን ምንም አድረግ አይቻልም። ያው ራሴን እንደምንም አበረታው፣ አጠነከርኩ ነው የሚባለው። አሁን የት ነው? አልፈልግም። ዱባይ ነው። አሁን የት ነው የምትኖሪውማ? ዱባይ አይቺ፣ ዱባይ አይቺ፣ ዱባይ

በቃ አገባዋለሁ። እንደዚህ ብር ይመስላል ሌላ ሱስ ጋር ያለው ብር የመበተን ሱስ ካለበት ችግር የለውም። እንዳይወጣ ማሰር ነው እቤት ውስጥ መሆኔ ኤግዚስት ቢኖረኝ በሰጠው እንደሰጠሽ ነው የምቀጥረው። ቡጥዬ የኔና አፈር ልብላልሽ ልንደባለልልሽ ለልሽ እኔ የምልሽ በቃ ኢትዮጵያ ስትመጪ ኮንታክት አድርጊኝ። ምርጥ ሰው አጋባሻለሁ። እኔ ትወጅኛለሽ? ለምንድነው የምትወጂኝ? ቆይ፣ በፍቅር ነው የምትወጅኝ? በወንድምነት ነው የምትወጅኝ? በምንድን ነው የምትወጂኝ? በወንድምነት ወንድምሽን መሰልኩሽ? ወንድሜን ትመስላለህ ያገናኛችሁ ፊታችሁ ይመሰሰል ነው። የሁላችሁንም ወንድም ነው የሚመስለውን። እንግዲህ ሴቶች ምን ያደርጋሉ መሰለሽ፣ ያም ብዙ ጊዜ ስለ ሴክስ ነው የማወራው፣ ስለ ቀልድ ነው የማወራው፣ እና በጣም የሚወዱትን ሰው ምን ይላሉ መሰለሽ? እንዲህ ለሴክስ ምናምን የሚፈልጉትን ሰው እንደ ወንድሜ ነው ማይ ይላሉ። እውነት ነዋ። ከዛን እድሉ ሲገኝ ቀርጣፍ አርጋሽ ልትበይኝ አሁን እድሉን ብሰጥሽ እና ላይ ላይ ጨፍሪብኝ ብልሽ እምቢ ትያለሽ ወይስ እምቢ አትይም? ኢንሹራንስ ወይ ባንክ ውስጥ ነው የምትሰሪ? አይደለም ቢጃይን ታውቋለ? ቢጃይ አወቅኩት፣ አወቅኩት ቢራ ብለህ እናንተ ይቀንሳል አይቀንስም? ዘሴም ነው ዋጋው ይጨምራል። በዛውም ክለል ቀለበታዩ ቀለበታየሁ ወይኔ፣ ለካ ሚስት ባል ያገባና ልጅ ወለደ ምናምን አልፈልግም ብለሃል። አይ ልጅ ባል ካገባችሁ ለምን ትገባላችሁ? እንደምን ችግር አለ። ቆይ እኔ ሁሌ የማይገባኝ እንትን ነው፣ ይሄ ለምን ለምን ምክንያቱ ምንድን ነው? ጀስት ጓደኛ መሆን አንችልም? እንደ አንቺ አንድ ነገር ልንገርሽ፣ ከሌላ ሰው ጋር ማወራው የምጫወተው ነገር አለ። ወሬት ታውቂዋለሽ። ለምሳሌ አንቺ ሆነስትሊ ስፒኪንግ እጡትሽ በጣም ነው የሚያምረው። አሁን ዲሳዩ ያምራል ስልሽ ሲሰማ ምን ይሰማዋል? ማድነቅ ምን ችግር አለ? እና ጡትሽ ያምራል እያልኩሽ ምንም አይመስለም። ባች ይመስለው ይችላል፣ ግን እያደነክ ነው እንጂ ምንም እያረግእሽ። ሌላ ደግሞ ተዋወቅን እንበላ። አሁን አንቺ ደስ የምትሄ ልጅ ነሽ። ተዋወቅን አሁን ከዛም በኋላስ ስለታወርኛለሽ ስልክ ትሰጭኛለሽ። ወይኔ ስልክ ንሰጥሻለሁ። በሆነ አጋጣሚ እንገናኛለን፣ እንጨዋወታለን። ከዛስ ከዛስ ወደ ምንድን ነው ጫዋወትን በቃ አለቀ። ጓደኝ ትሆናለ። ጓደኝነት ላይ ይቆማል። እንደዛ ነው የሚሰማኝ እኔ። ያንተን አላውቅም። ብዙ ሴቶች እንደዛ ነው የሚሰማችሁ እና በጓደኝነት ብቻ የሚቆም ይመስላችሁና ታወራላችሁ ታወራላችሁ ከሰው ጋር ታወራላችሁ። ከዛን ለሱ ሰውዬ ታይም መስጠት ትጀምራላችሁ። ከዛም በኋላ ባላችሁ ትንሽ ጥፋት ሲያጠፋ የባላችሁ ክፍተት ይታያቸዋል። መጨረሻ ላይ የራሳችሁን የት ታገኛላችሁ? ኖርማል ከምታወሩት ሰውዬ ጋር አልጋ ላይ ታገኛላችሁ። አይመስለኝም፣ ብቻ አላቅም። ጋር በሴት በኩል ሴቶች አትፍተው ብዙ ጊዜ ሴት ልጅ ዝም ብላ ካገኘችው ሰው ጋር አትማግጥም። እንደወንድ ወንድ አሁን ዛሬ ቂጧ ከሚያምር ሴት ጋር ሊተኛ ይችላል። ሴት ልጅ ግን እንደዚህ አይደለች። ቀስ እያለች ቢ እንዲሁም አንዳንዴ ምን ይባላል ለዚህ ብላ ነው ባሏን ሁኔታዎቹ ምናምን ይባላል ከባሏ በጣም የወረደ ሰው ጋር ነው ያ ሁሉ የሚመጣው። ግን ለምንድን ነው? ቀስ እያሉ እየተግባቡ እየተግባቡ ጓደኛ የሆነ ነገር እየተፈጠረ እየተፈጠረ ይሄድና የሆነ ታይም ላይ ራስሽን ከሌላ ሰው ጋር ታገኝ። ስለዚህ ባላገባሽ ማለት ከሁሉም ወንድ ይበልጥብኛል አንተ ትለያለህ ብለሽ ነው ያገባሹ። ሌላ ወንድ ነው እኮ ታዲያ ነው። ግን ሌላ ወንድ ማራትበ ዲ ሌላ ጓደኛ ምናምን አያስፈልግሽም እያልክ ነው አንተ። ያስፈልግ አልስማማበትም ብቻ

ግልጽ ያልሆነ ወንድ ደግሞ ምን ያደርጋል መሰለሽ? ጡትሽ ያምራል አይደለም የሚልሽ፣ ቀስ አድርጎ እየተለሳለሰ አስመሳይ የሆነ ይቀርብሻል። አሁን ሊንዳየ የኔ እናት እንዴት ነሽ፣ አንቺ ጠንካራ ነሽ ይላል፣ ነገ ደግሞ እንዴት ነሽ የኔ ቆንጆ፣ ደህና አደርሽ ምናምን ይላል። ከዛም በኋላ እንዲ እንዲ አሳስቆ አሳስቆ እያሞካሸ ባልሽ እኮ እንደዚህ ያደርጋል እንዲ ያረጋል እያለ ከባልሽ ጋር አጣልቶሽ መጨረሻ ላይ ጡትሽን እየነካካ ታገኘዋለሽ። ገብቶሻል? ወንድ አያስብም፣ ካገባሽ ወንድ አያስብም። ደግሞ እንደሚነግሩን ከሆነ አንቺ መቀመጫሽም ያምራል እያሉ ስለዚህ፣ የአንቺ ጓደኛ ሰው ይሳሳታል። ሰው ይሳሳታል። እውነት ነው ይሳሳታል። አሁን አንቺ እንዲያሰብኩ ራሱ ጋር ሴ ብመታ ትናይልሽ ባልሽ አይደብረውም? በጣም እኮ ስለዚህ ሌላ ሰው ማውራት የለብሽም ነው እኮ አመሰግናለሁ አመሰግናል፣ ስለ ምክሩ። እኔ ለዛ ነው እንጂ በጣም ደስ ብለሽ ኤክሳይትድ ሆኜ ላውራ ነበር። ባለ ትዳር ነሽ፣ በቃ ይመችሽ፣ ሰላማዊ እሺ። እኔ እናትሽ